አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራቸው የዓረበኛ ሚዲያ ቻናል ተከታታዮች፣ እንሻላ የዛሬው ትምህርታችን የሚሆነው የክፍል ዘጠና ሁለት የዓረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። እንሻላ ዛሬ ደግሞ የምንመለከተው በከስረተይን ወይም ደግሞ በተንዊን በሶስተኛ ፊደል ምሳሌ ከሀምዝ እስከ ሷድ ባሉ ፊደላቶች የምንመለከት ይሆናል ማለት ነው። በከስረተይን ወይንም ደግሞ በተንዊን በሶስተኛ ፊደል ማለት ነው። አን ኡን ኢን በተንዊን ተንዊን ስንት ስንትርብ ያለው ብለናል። እያንዳንዳቸው ሀያ ስምንቱ ፊደላቶች በተንዊን ለእያንዳንዳቸው ስንት ስንትርብ ያላቸው? ሶስት አላቸው ብለናል። ፈታሀተይን፣ ዶመተይን፣ ከስረተይን። በፈታሀተይን ምሳሌ አይተናል፣ በዶመተይንም አይተናል። አሁን ደግሞ በከስረተይን ምሳሌ እንመለከታለን ማለት ነው። እንሻላ ከሀምዝ እስከ ሷድ ባሉ ፊደላቶች እንደሚታወቀው ተንዊን ቃላት መጨረሻ ላይ ብቻ ነው የሚመጣው ብለናል። ስለዚህ ቃላት መጨረሻ ላይ ምሳሌ እናያለን ማለት ነው። እንግዲህ ተንዊን ቃላት መጨረሻ ላይ ስለሚመጣ ሁለት አይነት አጻጻፍ ነው የሚኖረው ብለናል። አንድ ብቻውን ነው፣ ሌላኛው ደግሞ ከኋላ ተቀጥሎበት ነው ማለት ነው የሚመጣው ከሁለት አንዱ ነው። ያ ደግሞ የፊደሉ ሁኔታ ነው የሚወስነው ማለት ነው። ጦይ ወደ ትምህርታችንን እንግባ። እዚ ጋር ቢ ሲደመር ሱ ቢሱ፣ ሲደመር ኢን፣ አን፣ ኡን፣ ኢን፣ ኢን ናት ማለት ነው። ቢሱ ኢን እንላለን ማለት ነው። ስጽፍ በደንቡን ቢ ቢሱኢን ቺ ቢናት ሱ። እዚቺ ጋር ከመሳቢያ ፊደል ከዋቡ በመቀጠል ሃምዝ ስለመጣ እዝቺ ጋ የመድብ ምልክት እናስቀምጥበታለን። ከዛ ስናነብ ሳብን አደርጎለ ጨምር አድርገን ቢሱኢን ብለን ማለት ማለት ነው። ቢሱኢን እንላለን። ጦይፍ ለመቀጠል አስደመርክ አክ ሲደመር ዋ አክ ዋ ሲደመር ቢን አክ ዋ ቢን እቲ ቢነሽ በን ፈታተይን ሲሆን ቡን ዶመተይን ሲሆን ቢን ከስረተይን ሲሆን እቲ ቢን ናት ማለት ነው። ስለዚህ አክ ዋ ቢን ብለን ስንጽፍ አክ ዋ ቢን እንላለን ማለት ነው። ቲ ቢን ናት አክ ዋቢን ሆነ አክ ዋቢን እንላለን ማለት ነው። በመቀጠል ለ ሲደመር አ አ ሲደመር ያ ላአ ያ ለ ሲደመር አ እንላለን። አ ብለንሳብ እናደርገዋለን ሲደመር ያ ለአያቲ ደመርቲን ለአያቲን እንላለን። ስለዚህ አሁን ከላም ቀጥሎ አሊፍ መጥቷል። እች ሃምዛለች። ስለዚህ እንደዚህ አድርገን ነው የምንጽፈው። በደንብ እውኝ። ለአያቲን ለማለት እንደዚህ አድርገን እንጽፍና እች ለናት። እችን ሃምዟን መካከል ላይ እዝች ጋር ነው የምናደርጋት ማለት ነው። እሺ፣ ስለዚህ እቺ አሊፏ ናት፣ መሳቢያዋ ናት። ላአ ብለን ሳብ እናደርገዋለን ማለት ነው። ስለዚህ ቁርአን ላይ ተጽፎ ካገኘን ሳብ እናደርገዋለን ማለት ነው። ጦይ ላአ ስቺ ያ ናት። ላአ ያቲን እንላለን። ያቲን ስለዚህ እቺ ሳብ እናደርጋታለን። ላአ ያቲን መካከል ላይ ከሆነች ማለት ነው። ነገር ግን እዚች ላው ላይ አሊፏ ላይ ከሆነ ግን አንስበው። እሺ መካከል በሁለቱ ባለዎች መካከል ከሆነ ግን ይህችን አይቶ አሊፍ ትስባለች ማለት ነው። ሳብ እናደርገዋለን ማለት ነው። ለአያቲን ይሆናል ማለት ነው። ይሄንን ደግሞ እንደዛ አድርገን መጻፍ እንችላለን ማለት ነው። ለ እችን እንዲህ እች ካደረግናት እንደዚህ ሆኖ ካገኘን አ ብሎ ይስባል ማለት ነው። ለአያ እያ ችቲን ማለት ነው። ስለዚህ ይሄ ለአያቲን ነው የሚለው ማለት ነው። እቺ አናሳ ብናደርጋታለን፣ ለአያቲን እንደዛ አድርገን መጽሐፍ እንችላለን ማለት ነው። እቺ አሊፏ የተሆነ ማለት ነው። እቺ ማለት ነው። ስለዚህ እነዚህ ሁለታቸው ተመሳሳይ ናቸው ማለት ነው። ሁለታቸው እችናቸው አንድ አይነት ናቸው ማለት ነው። ጦይም ስለዚህ ለዛ አድርገን መጽሐፍ እንችላለን ነው ቡ ሲደመር

ቡርጉ ሲን ይሆናል ማለት ነው። እዚህ ጋር ዋው ስላለ እች ሲን የምትለዋን ብቻዋን ጻፍናት ማለት ነው። ነገር ግን አሁን ገይን ቢሆን ኑሮ ከገይን ጋር እናያይዘዋለን ማለት ነው። ዋው ከፊቱ ስለማይቀጠልበት ሲን የሚለውን ብቻዋን ጻፍ ነው ማለት ነው። ይም አ ሲደመር ም አም ሲደመር ሻ አም ሻ ሲደመር ጂን አም ሻ ጂን

ጅንናት ምንም አናስቀምጥባትም ማለት ነው። ቁራ ላይ ከሆነ ምንም አይቀመጥባትም ስለምትደበቅ ማለት ነው። ሱንዱሲን እንላለን። ሱንዱሲን ስለዚህ ቃጥሏት ዳር ስለሆነ የመጣው ደበቅ ና፣ ሱንዱሲን ሱንዱሲን እንላለን ማለት ነው። በመቀጠል ቁ ሲደመራ፣ ቁራ ሲደመር ይ ቁራይ ሲደመርሽን ቁረይሽን፣ ቁረይሽን፣ ቁረይሽን፣ ቁረይሽን ዛርገ እንጽፋለን። በመቀጠል መ ሲደመርን መን ሲደመር ቁ

መንቆሲን ይሆናል ማለት ነው። ይ ይህን ይመስላል የዛሬው ትምህርታችን ማለት ነው። እንሻላ እንደተለመደው ንባቡን በቀጣይ ቪዲዮ ማነብላችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።